የኤፍራጥስ ወንዝ ይወርዳል እና የወርቅ ተራራ ይታያል። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ምልክት፣ ከመጨረሻዎቹ የሰዓቲቱ ጥቃቅን ምልክቶች አንዱ እና የሚከተለው ዓለምን ያናውጣል። በመገለጥ ይጀምራል። ከየአቅጣጫው የመጡ ሰዎች ስለዚህ ውድ ሀብት ይሰማሉ። እልህ አስጨራሽ ሩጫ ይጀምራል። እያንዳንዱ ነፍስ እሱን ለማግኘት እና ለመቆጣጠር ባለው ፍላጎት ተበላለች። ነገር ግን ሀብትን ከማሳደድ የሚጀምረው ወደማይታሰብ አሳዛኝ ሁኔታ ያበቃል። ነቢዩ መሐመድ ሰለላሁ አለይህ ወሰለም አስጠንቅቀውናል። ከሚፈልጉት ሁሉ ዘጠና ዘጠኙ ይጠፋሉ አለ። አንድ ብቻ ነው የሚተርፈው አለ። ኤፍራጥስ በቅርቡ የወርቅ ተራራን ሊገልጥ ነው። ሰዎች ይዋጉበታል። ከመቶም ዘጠና ዘጠኙ ይገደላሉ። ሙስሊም ዘገበውታል። በሌላ ዘገባ ደግሞ በዚህ ሀብት ላይ ያለ ማንም ከእርሱ ምንም አይወሰደው። ቡሃሪ እና ሙስሊም ዘገበውታል። በቱርኪ ውስጥ ከሚገኙት ታውረስ ተራሮች የመነጨው የኤፍራጥስ ወንዝ በጥንታዊ አገሮች ውስጥ ይፈሳል። ዛሬ ደግሞ የግድብ ግንባታ እና የውሃ ፍሰት በመቀነሱ የወንዙ ክፍሎች እየደረቁ ነው። አንዳንድ ምሁራን እና ተመልካቾች ይህ የትንቢቱ ፍጻሜ መጀመሪያ ሊሆን ይችላል ይላሉ። የተከበሩ የእስልምና ሊቅ ሼህ መሐሙድ አልመስሪ እንዲህ ብለዋል። ኤፍራጥስ ከወዲሁ እያፈገፈገ ነው። የወርቅ ተራራው ገጽታ መሰረቶች መታየት ጀምሮ ሊሆን ይችላል። ውድ ተመልካቾች፣ ይህ የወርቅ ተረት ብቻ አይደለም። ይህ የእምነት ፈተና፣ የጌታችን ምልክትና የመጨረሻ የቱን ሰዓቲት መገሰጫ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው ፍላጎት አልተናገሩም። በመለኮት የተገለጠውን እውነት ተናግሯል። አላ ሆይ በቀሪብቱም ሆነ በአኺራ ልባችንን አጽናን፣ ሀሳባችንን አጽዳ፣ ተግባራችንን አስተካክል እና የመጨረሻዎቹን ፍጻሜዎች ስጠን፣ ያለ ሂሳብ እና ቅጣት ጀነት እንድንገባ ፍቀድልን። አሚን። ሰላም እና እዝነት በተወዳጁ ነቢያችን ሙሐመድ፣ በቤተሰቦቻቸው እና በባልደረቦቻቸው ላይ ይሁን። ለተጨማሪ እስላማዊ አስታዋሾች መውደድ ሼር ማድረግ እና ሰብስክራይብ ማድረግን አይርሱ። ወአሰላሙ ዓለይኩም ወራህመቱላሂ ወበረካቱ።